ማንም ሰው በስራው ላይ ደስተኛ ሆኖ የሚኖር ሰው፣ አሁን ፐርፐዙን ያወቀ ሰው፣ አላማውን ያወቀ ሰው ብለሽ የምታያቸው ሰዎች ወደኋላ ያለፉበት ህይወት ነው። ፔኖቻቸው ናቸው፣ ህመሞቻቸው እንዴት እንዳለፉ ሲባል በእኔ የደረሰው በሌላ እንዳይደርስ ሲሉ የሚመጡበት ነው። በተለያየ መንገድ በጉዳትም ልሽ፣ በህይወት ውስጥ በቢዝነስ ውስጥ በተለያየ መንገድ ውስጥ ያለውን ነው። በርካም ያደረገ ሰው ነው ሰክሰስ አደረገ የምንለው ያን ደግሞ አካፍል የሚለውን ነገር ነው የምንፈልገው። ቢኮዝ እዛ ውስጥ ነው ፓሽን ያለው፣ እዛ ውስጥ ነው ደስታ ያለ፣ እረፍትም ያለው እዛ ውስጥ ነው። እና ራስን መፈለግና ማግኘትም እዛ ጋር ነው። ሰላም እንዴናችሁ። በግሬትነስ ስኩል ስር ከሚሰጡት ስልጠናዎቻችን መሃል የመሰረታዊ የንግድ ስራ ስልጠና ነው። ይሄ ዝግጅት ወይም ትምህርት እኔ ካለፍኩበት የንግድ ህይወት በተለይ ደግሞ በጣም ተቸግሬ ካለፍኩባቸው ሂደቶች ተነስቼ ነው ክሬት ያደረኩት። ለብዙዎች በተለይ ደግሞ ንግድ ለመጀመር ለሚያስቡ በጣም ይጠቅማል ብዬም አምናለሁ። አሁን እየወሰዱ ያሉ ተማሪዎቻችንም ይህንን ነው የሚነግሩን። ስለዚህ ለመጀመር ለመግባት ወደ ንግድ እያሰባችሁ ከሆነ ወይም ደግሞ ጅማሬው ላይ ካላችሁ እዚህ ትምህርት ውስጥ ያሉት እውቀቶች በጣም ያግዛሉ፣ ሂደቱን በጣም ቀላል ያደርጋሉ። ሙሉ መረጃውን በምናስቀምጠው ስልክ ማግኘት ትችላላችሁ።